ዚጋም ዶሮ ልንሰራ ነው። ዶሮ ሽንኩርት ነው። ዶሮች ሰት ተዋሉ። በቀደም አይተሻል አይደለ? እኛ ሟሟ በሽንኩርት ካልታጀበ በሬ ከምንምኑ ሞት ነው እሱ። በማስመልከት ሽንኩርታችን አለ፣ የላጠነው ዳቦዬን ላቦካ ነው።

እየተደረገው እና በላይ ላይ ደግሞ ለብርሃነ ትንሳኤው በሰላም አደረሳችሁ፣ አደረሰን። ውድ የቻናሌ ቤተሰቦች ሰላማችሁ ይብዛ። ወደ ኬችን እየገባን ነው። የአመት በአል ነገር እንግዲህ ጉድ ጉድ እንላለን። እንኳንም አደረሳችሁ እንኳን አብሮ አደረሰን። የእኔ ውዶች፣ የምወዳችሁ የማከብራችሁ። ዶሮ ግን ምንድን ነው ዶሪት? ማሻላ ማሻላ እንዴት? እህ እነሱ ደግሞ ዝም ብሎ ናቸው እኮ ምኑም አይደንቃቸው አይሞቃቸው።